ይቆማል ይረሳለሁ። አንቺ አንቱ ወይኔ የምሩ በቃ ቁም የምቅረት። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋ ሁሉ ሰላም ነው። ዛሬ እንግዲህ ጽናት ድራማ ክፍል ስልሳን ይዘን መጥተናል። ቪዲዮውንም ላይክ ቻናሉንም ሰብስክራይብ በማድረግ ጀምሩ ላለሁኝ ዛሬ እንግዲህ ጽናት ድራማ ክፍል ስልሳ እጅግ በጣም አስተማሪ ደስ የሚል አንድ እርምጃ ወደፊት የተራመደበት ትዕይንት አይተናል ማለት ነው። ጽናት ድራማ በነገራችን ላይ በጣም አስተማሪ የሁላችን ቤት ውስጥ ያለ ትክክለኛ ጓዳችን የሚያሳይ ድራማ ነው ማለት ነው። ስለ አሰሪና ሰራተኛ፣ ስለ ትዳር፣ ስለ ፍቅር፣ ስለ ጓደኝነት ጥግ የምናይበት ነው እና አስተማሪ ድራማ ነው። በጣም ደስ የሚል ድራማ ነው። ትክክለኛ ድራማውን ሄዳችሁ መከታተል ትችላላችሁ ማለት ነው። ጽናት ብላችሁ ሰርች ብታረጉ አለ ራሱ ማለት ነው። አሁን ወደ ትንተ ነው እንገባለን። ሰኒ ሁኔታዋ ደስ አይልም። ከእንቅልፏ ከመንቃቷ ስልክ ተደውሎም ነበረ። ስልክ ተደወለ በኋላ አንቺ ለምን አተይንም ትልቅ ሰው አይደለሽም እንዴ? እያለች ስልክ እያወራች ነበረ። እህቴ አንድ ነገር ትሁንና ኢትዮጵያ እንዳለሁ እንዳትረሻ አለቻት። በጣም ተበሳጨች። እምባም እየወጣት ነው፣ አለቀሰች። ከዛም ስልኩን ተበሳጭታ ወረወረችውና ድጋሜ ስታነሳው እምሩ ሆና ተገኘች። እምሩም ምን ሆነሽ ነው ብላ እየጠየቀቻትም ነበር። እምሩ ምን ሆነሽ ነው እያለች ስታፋጥጣት፣ አይ ምንም ዝም ብዬ ነው ብላ ሸወደቻት። ኪራና ጽናት ወደ እነ እምሩ ቤት እያቀኑ ነው። መንገድ ላይ ቤት ጠቁማ፣ ቤታቸው እኮ ይሄ ነው አለችው። አንኳኪና ለምን ሄደሽ አጠይቂያቸውን ብሎ ተበሳጨ። የቅናት መንፈስም ይመስላል። ጽናትም አንተ ግን ወደ ሕፃንነት እየተቀየርህ ነው እንዲህ ብላለች። ባህሪው በመቀየሩ ግራ ገብቷታል። በውስጣቸው ግን የሆነ ፍቅር ይንጸባረቃል። ደስ የሚል ፍቅር፣ ጸብ የተሞላበት ፍቅር። መንገድ ላይ ጭቅጭቃቸውን ቀጠሉ። በሌላ በኩል ደግሞ ሄኖክና ምሩ ፍቅራቸው በጣም እየተጧጧፈ ነው። አማቱ አለት መጣ ሽርን ጉድ እያለች ነው። ሄኖክም አንቺን የሰጠኝ ፈጣሪ ክብር ይስፋ። እንዳንቺ አይነት ታታሪ እና ጠንካራ ሴት የማትወድ ምራት ምን አይነት ናት? ቤተሰቦችንም እኔንም ስለምታከብርኝ ከልብ አመሰግናለሁ አላት። አይ አሁን ግን መሞጋገሱን እንተወውና እነዚህ ልጆች እኮ ቆዩ አለችው። እንደለመዱት መንገድ ላይ እየተጣሉ እየተጨቃጨቁ ሊሆን ይችላል ብሎ መለሰላት። ጽናትና ኪራም ወደ እነ ሄኖክ ቤት አመሩ ደረሱ። ከደረሱም በኋላ ሙናችሁ ነው የቆያችሁ ብሎ ሲጠይቃቸው ሴቶች እኮ ቶሎ አይወጡም ብሎ ማማት ጀመረ። መቼም ጽናት እኮ ሜካፕ አትገባም፣ ሜካፕ ስትገባ ነው የቆየች አትለኝም? ይለዋል ሄኖክ ደግሞ ለጽናት መከራከር ጀምሯል። ማስታረቁ የቀጠለበት ይመስላል። እናም ኪራ ባዝሊን ለመቀባትም እኮ መስፈርት ያስፈልገዋል ብሎ መከራከርም ጀመረ። እምሩና ጽናት ጓዳ ገብተው ነበር ልብሷን ቀይራ ስራ ልታገዛ ስትል አይ አትቀይሬ እኔ እኮ ሁሉንም ስራ ሰርቼዋለሁ ቶሎ እንድትመጪ ብዬ ነው ስራ እንድታግዥኝ ያልኩሽ አለቻት። ከዛም ልብሱ መቀየሩን ትተው ምግብ ለማቀራረብ ወደ ኩሽና ገብተው ነበር። ከገቡም በኋላ አሁን አማቴ ልትመጣ ነው፣ በጣም እንፈርቻለሁ አለቻት። እንደ ፈራሽ አውቃለሁ፣ ግን ተረጋጊ፣ ምንም ችግር የለውም ትላታለች። አይ አንቺም እኮ አማቶች ሲመጡ እንደዚህ ነው የምትፈሪ ትላታለች። ጽናትም አይ እኔ እኮ ሰራተኛ ነኝ አለቻት። አይ እንደዚህ ብዬ ሞራል ሽልነ ከው አደለም ብላም አለቻት። እምሩም ጽናትም መምከር ጀመረች። ፍቅር እንዳትገፊና ራስሽ ማዳመጥ እንዳለብሽ እውነቱንም ለጋሸ መናገር እንደነበረባት ሁሉንም ነገር እያስረጃቻት ነበረ። ፍቅር ከገፋች እንደማይቀናትና ራሷን እንድታዳምጥ ሁሉንም ነገር ለኪራ እንድትነግረው እየመከረቻትም ነበር። እምሩና ጽናትም ተመካክረው ከጨረሱ በኋላ ወደ ሳሎን ገብተው ነበረ። አይ በፍለጋ ልንመጣ ነበር ልንፈልጋችሁ፣ ግን መጣችሁ ብለው ተቀበሏቸው። ከዛም ከጋሽ ጉሉም አልቅሶ አብራ እንድትሄድ ተጠየቀች። አይ እኔ አልሄድም ገና ሳልተዋወቃቸው እልቅሶ የሚባል አልሄድም ብላ፣ ጽናትና እምሩም ወደ ኩሽና ገብተው ምግብ ይዘው መጠው ነበረ። ምግባቸውን በልተው ተጨረሱ በኋላ አራቱም ጌም እንዲጫወቱ ተነገራቸው። ይህን ሀሳብ ያመጣችው ጽናት ናት። እምሩም ቁጥር እንድትይዝና ጽናትም እንድጠራ ተደረገ። ጽናት የጠራችው ቁጥር ትክክለኛ ስለነበረ መልሱን ጽናት ልትመልሰው ተዘጋጁ። ከዛም ጠያቂው ማን ቢሆን ጥሩ ነው ተመረጠላት። ጠያቂው ኪራ ነበረ። ኪራም ትወጅኛለሽ ወይስ ትጠየኛለሽ ብሎ ጠየቃት። አንተን የሚጠላ ማን አለ? በጣም እወድሃለሁ አለችው። የሆነ መጠጥም ጠጥተው ነበረ ከጠጡም በኋላ ያን ጥያቄ ሲጠያየቁ ትክክለኛ ሐሳቡን ለመናገር ማስባ ነበረ። ከዛም ምምሩ እንዳትናገር ከለከለቻት። የሆነ የተደበቀ ነገር እንዳለ ከልባቸው ጠረጠሩ። ሄኖክ ግራ ገባው። ማታ ላይ አሄኖክ ጋር አብረው ወደ ክላሳቸው ገብተው ተኝተው እያለ ጥያቄ ጠየቃት። ቅድም እኮ ጽናት ሰክራ የሆነ ቃል ልታወጣ ያለ ከለከልሻት ምንድን ምንድነው የምታውቂው ነገር አለ ብሎ ጠየቃት። እምሩም አረ በፍጹም የለም፣ እኔ አሁን ደክሞኛል እንቅልፍ መጧል አለች። የኖክና እምሩ ጧት ላይ ተነስተው ሶፋ ላይ ማሳጅም ሲደራረጉ ነበረ። ጀርባዋን ማሳጅና እንደተመቻት ተመቻት እግሯን ማሻሸት እንዴት ስልችት እንዳለው እያወሩም ነበረ። ከዛም አማትየዋ በድንገት መጣች። እምሩ የምትሄድበት አጣች፣ በጣም ተርበተበተች። ቁማም ቆየች። ትቆያለሽ ወይስ ትቀመጫለሽ አለቻት። እ እ ምግብ ላቅርብ ብላም በጣም ደነገጠች። በሌላ በኩል ደግሞ ኪራና ጽናት ሳሎን ላይ ነበሩ። እንደሰከረችና መጠጡን ታይ ብልሽ አልሰመኝ አልሽኝ አይደል አላት። አይ እኔ እኮ አትከለክለኝም ነበር። አንቺ ሲከለክሎሽ መች ትሰሚና ብሎ መከራከር ጀመሩ። ልቧን እንደተሰማትና የፓፓያ ጁስ ትጠጫለሽ ብሎም ጠየቃት። አረ እኔ እንቅልፍ እንቅልፍ ነው ያለኝ ማን ሲሰራ ይውላል አለችው። እምሩም ተወዳለች። አማትየዋ የዋ ቁጭ በይ እስኪ እናውራ እያለቻት ነበር። አይ ምግብ ላቅርብልሽ እያለቻትም ነበረ። ምግብ አልፈልግም፣ ቁጭ በይ እና እናውራ ብላ ማወራቻት ልጅ መውለድ እንዳለባቸውና እኔ እንደምድራት ልጅ ከሰርግ ቤተሰቦች ሸሩቁ ስለሆኑ አሁን ሰርግ ብዬ ማጨናነቅ አልፈልግም ብላ ነገር ቤተሰቦች ሸሩቅ ናቸው። ሁሉንም ነገር ሄኖክ ነገር ጽናትም ከሰኒ ቤት ሄዳ ነበረ። ሰኒ ጥሩ ሁኔታ ላይ አይደለችም። በሩም ስንት ሰዓት ሙሉ ካንኳኳች በኋላ ነው ነበር የከፈተችላት። ምን ሆነች ነው ብላ ብትጠይቃትም ለመናገር ፈቃደኛ አይደለችም። በሌላ በኩል ደግሞ በሌላ በኩል ደግሞ ኪራ ከቤት መጥቶ ነበረ። ሳሎን ላይም ቁጭ ብሎ ጽናት ጽናት ብሎ ከጠራት በኋላ ቤቱ ጨል ያለው እች ልጄ ሄዳ ነው አለ። ስልክም ደወልላት ከጓደኛዋ ቤት እንደሆነችና አሁን መምጣት እንደምትችል ነገረችው። አይ እኔ አልፈልግም መጀመሪያ እንዴት ሄድሽ አሁን ደግሞ ምን ብለሽ ትመጫለሽ? ብሎ አላት። ስልኩን ከዘጋም በኋላ ጽናት እንዲሁም ምን ሆና ጽናት ምን ሆና ነው አለቃ ልሆንሽ እምቢ ፍቅረኛ ልሆንሽ እምቢ አለች ብሎ እሱም ከራሱ ጋር ማውራትም ጀመረ። ከዛ በአጋጣሚ ሄኖክ ከቤት መጣና አንተ ምን ሆነ ነው ብቻህን ማውራት ጀመርህ እንዴ? ብለው ወሬያቸውን በዛው ቀጠሉ። የዛሬ ቆይታችን ይህን ይመስል ነበረ። የቻናል ቤተሰቦች በጣም ነው የምወዳችሁ፣ አብሮነታችሁ አይለይኝ። ሰላም፣ ጤና፣ ፍቅር ለዩቱብ ቤተሰቦች እየተመኘው ባባ ማራ አለ ወይ ከከንበር